አሰላሙ አለይኩም ወረህመቱላሂ ወበረከቱ ሰላም፣ እንዴት ናችሁ? እኔ ደህና ነኝ፣ አልሐምዱሊላህ። እንዲህ ክርስቲያኑ ግን እጅ ሰላም ልያለው። ሰላም ለሀገራችን፣ ሰላም ለኢትዮጵያ እንሻአላ። እና እና እንዴት ናችሁ ልኝ ጠፋውኝ አይደል? ማሻላህ፣ ደግሞ የቃም ያምርብሻል ያምርብሻል እያላችሁ ነበር። ቃም መልበስ እኔም የምፈልጋለው፣ ምኞቴም ነው ደግሞ እንሻአላ ባላ ፍቃድ ደግሞ ሁሉን ነገር ያኔ አመኔበት ምሳሌ እምነታችንም ይፈቅዳል። ግን ቢሆንም ደግሞ ተልቤ ለአላህ ብዬ ለአላህ ብዬ በቃ ውበቴ ነው ሂጃቤ፣ ውበቴ ነው። ማንኛውም ሴት ላይ ታውቃለህ። ይህንን እንኳን የኛ አይደለንም ሌላ እና ኮሜንት ላይ አመሰግናለሁ። እንሻላ ደግሞ በኢቃም ተሁቤ ነው የምመጣላችሁ የኔ ወዶች። አመሰግናለሁ። ኢንሻአላህ ደግሞ አላህ ያልብሰን ማለት ነው። ኢንሻአላህ አላህ ይምራን ቀጥተኛውን መንገድ። አመሰግናለሁ ስለሰጣችሁኝ አስተያየት። ኢንሻአላህ ደግሞ እኔም ምኞቴ ነው። ያው ሰው ሀገር ላይ አይመችም አንዳንዴ። አንዴ እዛ ሀገሩ ላይ ብዙም የሚለብስም የለም። እኔ እንጃ። እኔም ወጥቻለሁ፣ ግን ምኞቴ ነበረ ገስቶም የሚሰጠኝ ገዝቼ መልበስ በጣም እፈልጋለሁ፣ ግን ሱቅም ሄጃለሁ፣ ይቃም የለም አይቻላቅም። አብዛኛው ሱሪ ነው የሚለብሱት እዛ ሀገር እና ለዛ ነው ያለሁበት ሀገር አይመችም ማለት ነው። ሙስሊምም ቢሆን አይመችም እና ተልቤ አመሰግናችኋለሁ። ጅዘኩምላ ኸይረን። እንሻላህ ደግሞ በሚቀጥለው ተወቤ በይቃም እንደምመጣ ተስፋል ማለት ነው። አመሰግናለሁ ሁላችሁንም ሽኩረን ብያለሁ። አሁን ጎንደር የእውነት ልትሞሸር ነው። በቁርአን ልትደምቅ ነው። ጥቅምት ዘጠኝ ከጧቱ ሁለት ሰዓት ተኩል ጀምሮ ጀማዓል ከቢር ታላቁ መስጂድ በመባል የሚታወቀው በስሩ አቡበከር ሲዲቅ የቁርአንና እስላማዊ ትርቢያ ትምህርት ማዕከል የሚገኝበት እነሆ ከተለያዩ የጎንደር አቅጣጫ ደቡብ ጎንደር፣ ሰሜን ጎንደር፣ ማዕከላዊ ጎንደር፣ ጎንደር ከተማና ሌሎች አካባቢዎች የመጡ በርከት ያሉ ታዳጊዎችን በሂብዝ ለማስመረቅ ዝግጅቱን አጠናቋል። እጅግ በጣም ደስ የሚል አሁን ለጎንደር የሚመጥን ዜና እየሰማን ነው። አቡበከር ሲዲቅ ትምህርት ቤትን እየመሩ ያሉ የጃምዓል ከቢር መስጂድ አንጋፋ አሊሞችን እጅግ አድርገን እናመሰግናለን። ይህንን ልዩ የምረቃ ፕሮግራም ትምህርቱን ጨምሮ የጎንደር እስልምና ጉዳዮች ምክር ቤት እየመራው ይገኛል። ይህንንም ስላደረጋችሁ እጅግ አድርገን እናመሰግናለን። ጥቅምት ዘጠኝ ከጧቱ ሁለት ሰዓት ተኩል ጀምሮ ወደ ጃማኤል ከቢር እግሮች ሁሉ ያመራሉ። እርሶም በታላቅ አክብሮት ተጋብዘዋል። በፍጹም አይቀርም። እንኳን ደስ ያለሽ ሀገሬ። ፍጠረው በወረዳ ውስጥ እስላምና ክርስቲያን በፍቅር በጋራ እንዲኖሩ አድርግ። አማራና ኦሮሞ በጋራ እንዲኖሩ አድርግ አድርገው። እሱ በአንተ ከተማ፣ በአንተ ወረዳ፣ በአንተ ዞን አንዱ አንዱን እንዳይገፋ አድርግ። ያን ካደረክ ኢትዮጵያ ሰላም ሆነች ማለት ስራበት ባለህበት ቦታ ስራ ስትሄድ ታሪክ ማለት ቀሪ ስም ነው ሱብህ ሰላም የእኔ ጉዳይ ነው ብለህ መምጣት ያልቻልክ ሰው ወላ አትዋጋቸው አትዋጋቸው ከ1951 ጀምሮ ሰዎቹ ሲገደሉ ሲታሰሩ ሲንቆሸሹ ማለት ነው ዛሬ ደርሰው ደረታቸውን ነፍተው ወይኔ ካልሆነ ሂድ እያሉ አደለ እንዴ? ነቢዩላህ ይሉጥንም እኮ ያሉት እንደዛ ነው። አክሪጁ አለ ሉጥ ምን ቀርየትኩም እነሁም ሙናሱ የተጠሃሮን ኖህና ያን ይሉጥና ይሉጥ ህዝቦች ማለት ነው። እኛ ምን ሰራው ጉዳይ ካልተመቻቸው ሀገር ለቃችሁ ውጡ በሏቸው። ዛሬም እኮ ካልተመቸ መኑ እየወልክ ትባል ሂድ እየተባልክ ማለት መብት የለህም አንዋሽ እኔ ሁሌም ማለት ነው ምጮ እንዋሻለን፣ ወላ እንፈልማችኋለን፣ እዚህ ሆነን እንዋጋችኋለን። ሱብ ሰላት መምጣት ያልቻልን ሰዎች ነው። ሱብህ ሰላት ወላ መቶ አላርም ሞልቼ ነው ለዱንያ እምሯሯጠው። ላኪን ከእንቅልፍ የተነስቼ ማለት ነው ስብህ መስገድ ያቃተኝ ግለሰብ፣ እነዚህ ሰዎች የደረሱበትን ቦታ ደርሼ እዋጋሉ አንበል። መጀመሪያ ራሳችንን እንፈትሽ። መጀመሪያ ራሳችንን እናገኝ። ከአላህ ጋር የት ያላላውን አላቃችንን ማለት ነው። እናታ ያኔ በውስጣችን ተሟጦ ያለቀውን ኢማንን መጀመሪያ ቻርጅ እናድርግ። እንዋሽ የኬሚሴ ልጅ ነው የኦሮሞ ልጅ ነውና እምነቱን ሳይሆን ኦሮሞን አስቀድሞ ነው የሚያወራው ነው የሚሉት። እኔ ወላሂ ወቢላሂ ወተላሂ ኦሮሞነቴ በአፍንጫው ይዘግዘግ በእስልምና ይከመጣ ተውት። እስልምና ኦሮሞነቴ ኢትዮጵያ የምትባል ምድር አትኑር እስልምና ከለለ አረፍቱ። ከዛ ውጪ እንደዚህ አይነት አስተሳሰብኔ አላህ እናቴን ጀዛዋን ይክፈላት፣ ሁሌም ያኑርልኝ። በእንደዚህ አይነት ሁኔታ አላሳደገችኝም። ዲኔን አጥብቄ እንዲይዝ እንጂ የሆነ ብሄር ውስጥ ተጠግቼ እንድኖር አላደረገችኝም። አረፍቱ። ስለዚህ ይሄን ነው ያልፈለኩት። ታቦክ ይገባ አይደለ ያልፈለኩት ይሄን ነው ጥግ ተይዞ ነው የሆነ ቦታ ያስቀምጡ እያለ እኔ ያልተቀመጥኩበት ቦታ፣ አንተ ይሄን የምትለው እንደዚህ ሲለሆንክ ነው። ጆከር ምሎ ሲሎ አልሰማ። እናንተ እናንተ እያለ ነው ያወራኝ። እኔ አታስገባኝ ፖለቲካው ውስጥ ምገባው ሰው አይደለሁም ብየዋል መጀመሪያው። አዎ አመሰግናለሁ እያለ እንኳን ከዛ እናንተ ይለኛል። ከኔም አልፎ ደግሞ እነ ጀበሉን እነ ያሲኑሩን ጭራሽ እነሱ የእኛም ደረጃ አይደሉም የሚነኩም አይደሉም። እነሱ የኢስላም መሰሶ ናቸው። እኛውስ እኛ ተራ እዚህ ምንጫጫውስ ስማቸው መጠራት ራሱ ትልቅ ዋጋ ስለሚያስከፍለን ማለት ነው። ስለዚህ ይህን ያለው ነገር በመጨረሻ ያኡመተል ኢስላም ወል ኢማን ወያኡመተ ሰላት ወል ቁርኣን፣ እናንተ የኢማንና የኢስላም እህት ወንድሞች፣ የቁርአንና የሰላት ህዝቦች ወይ፣ አሁን በዚህ ሰዓት እንኳን ይህን ቪዲዮ እየሰራሁኝ፣ አሸባሪው ፋኖ በመካነ ሰላም አቡበክር መስጂድ ላይ ከሙስሊሞች ጋር እየተወቀሰ ይገኛል። ይህ ቡድን ዋናው አላማን ሙስሊሞችን ማጥፋት ነው። ያለውን ነገር ታጥቆ የተነሳው ሙስሊሞችን ለመጨፍጨፍ ስለሆነ እዛ አካባቢ ያላችሁ ሙስሊሞች እናንተም ያላችሁን ነገር ይዛችሁ ራሳችሁን አስከብሩ። ራሳችሁን ተከላከሉ። ከእንደዚህ አይነት ጽንፈኛ ቡድኖች ጋር ምን የምትደራደሩበት ነገር የለም። ህይወታችሁን ጠብቁ። ያላችሁን ነገር ተጠቀሙና ከራሳችሁ ላይ አስቁሟቸው። የመንግስት ድጋፍ ኖረም አልኖረም ግን እምትሞት ከሆነ ሳትገድል አትሞት።